ዩቲዩብ ባለፈው ቪዲዮ ላይ አደይም ከታገተችበት ወጣ ነበረ። እህቷም ብርሃን ጎዳና ከወጣችበት ኤላ አንስቶ ወደ ቤቱ ወስዷት ነበረ። ብርሃንና አደይ ተገናኙ ወይ የሚለውን በዛሬው ቪዲዮ እየምናየው ይሆናል። እንዲሁም ደግሞ ለፍቅርስ ምን አይነት ቅጣት አዘጋጁላት ባርኮቴና ዴቭ? ምክንያቱም አይዴ አደይን የሚያፈቅሯት ልጆች ስለ አደይ አንዳች ነገር ሌላ ሰው ቢፈጽም በጭራሽ ምንም አይደራደሩም ማለት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የዚህ ዩቱብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ ይትረፍረፍ ይበል ከኔ ጋር ክብሩ ስፋ እግዚአብሔር ይመስገን። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉ በአክብሮት እጠይቃለሁ። አደይ በአሰሪዋ ልጅ የምትሰቃየው የቤት ሰራተኛ እንዲሁም በሁለቱ ወንዶች የተወደደችውና የተፈቀረችው የቤት ሰራተኛ በዛሬው ክፍል ላይ ፍቅር ከደረጃ ላይ ወድቃ ነበረ። ምክንያቱም ዴቭን እንጥፋ በማለት ጉንጩን ይዘኸኝ ጥፋ በማለት ጉንጩን ለመሳም ጠጋ ስትል እሱ በጥፊ ሲመታት ወድቃ ነበረ። በዛ መሰረት ወደ ሳሎን ሶፋው ላይ ይዟት ይሄድና ይቅርታ ይሄ ነገር ስላደረግኩኝ አሁን ወደ ሆስፒታል ልውሰድሽ እንሄድ ካመመሽ በማለት ብሏት ነበረ አሁን ቆስሎ ስላየኸው ነው ወይ እኔኮ በአንተ ከታመምኩኝ በጣም ቆይቻለሁ በፍቅርህ በማለት ተለዋለች አደይን ጠርታ ትግሯን እንድታሻ ታደርጋለች። አደይም በጣም ይጨንቃታል፣ ምክንያቱም በጣም ነው ለሷ የምትሳሳላት። ምንም ብትበድላት ክፉዋን ነገር አጉልታ በጭራሽ አታይም ማለት ነው። ወደ ዴቭ እይመጣና እንዴት ነሽ ወደ ሆስፒታል እንሄድ ብሎ ይላታል። አልሄድም ትለዋለች ማለት ነው። እሷ ወደ ኪችን ስትሄድ እሱ ደግሞ ና ቁጭ በል በማለት እግሯን እንዲያሽላት ታደርገዋለች ማለት ነው። መጀመሪያ አደይ አሽታላታለች። ኪችን ሄዳ ቁጭ ብላ ነበረ። ለእዴቭ ደግሞ ሊዲያ እህቱ የላጋናት ያለችውና፣ ለወንድሟ ስልክ ለመደወል ፈልጋ ስልኩ ቶሎ አልጠራላትም። ለምንድነው ስደውል የማያነሱት እያለች ነበረ ብርሃን ኤላ ጋ ነው ያለችው። አስተያይቷ ጥሩ አልነበረም የሊዲያ። ምክንያቱም ኤላ ጋ ስለተቀመጠችባት በጣም እደብሯት ነበረ። ለምንድነው ስደውል ስልክ የማታነሱት? ለዛች ለአደይ እንገራ እህቷ ኤላ ጋር እዚህ ተጋድማለች በማለት ለዴቭ ትነግረዋለች። ዴቭን በጣም ደስ ሲለውና ወደ አደይ ጋር ወደ ክቼን እየሄደና አደይ እንኳን ደስ ያለሽ እህትሽ ብርሃን ተገኝታለች ኤላ ጋ ነው ያለችው በማለት ይነግራታል። እሳይ ተመስገን አሁን ልቤ እረፍ አለ በማለት ትመልስለታለች ማለት ነው የእኔስ ልብ አላረፈም፣ አንቺን ባየ ቁጥር እየባሰበት ነው የሚሄደው በማለት ይነግራታል ማለት ነው። አሁን ሄደን ማየት እንችላለን በማለት ነግሯት ነበረ። ዴቭ ፍቅርን ተንከባከባት፣ እኔን የእንደምትንከባከበኝ እያክል እሷንም ተንከባከባት፣ ውደዳት በማለት ለዴቭ ትነግሯል። ምን እያልሽ ነው አንቺ? እሺ፣ እዛ እታገትሽበት ለምን የፍቅር ጥያቄ ንጉሶ ሲያቀርብልሽ ታዲያ ለምንድን ነው ያልተቀበልሽው? እና እኔን ወይ ከፍቅር ጋር ተንከባከባት የምትኝ በማለት ይመልስላታል ማለት ነው። አወድ ምን ችግር አለው? ተንከባከባት ልክ ስትንከባከባት ጥሩ ትሆንላለች በማለት ተነግረዋለች። እኔ የራሴ ምክንያት ስላለኝ ነው በማለት ለድብ ተመልስለታለኝ። እሺ ብሎ ደስም ሳይለው ኮስተር ብሎ ጥሏት ይሄዳል። እሞክራለሁ ብሎ ማለት ነው። አደይ ምንድን ነው እያለችው ወደ እህቷ ጋር ለመሄድ ፍቅርን ጠይቃት ነበረ፣ ፍቃድ ጠይቃታለች። የታባቷ ነው እያለችው በማለት ነግራት ነበር። ኤላ ጋር መሄድ አለብኝ እህቴን ልያት በማለት ስትነግራት ነበር እና እዚህ ቤት በጭራሽ ልትመለስ ወይም አልፈቅድላትም አንቺም ከብደሽኛል በማለት አንቺም ጥርግበ በማለት ተነግራታለች። ዴፋ አጠገቧ ህመቶ አሁንም ወደ ሆስፒታል ልውሰድሽ በማለት ሲነግራት ነበርና ስታሽልኝ እይትወኛል ና እሽልኝ ትለዋለች። እያሸላት እያለ አየህ እኔና አንተ ብቻ ስንሆን ሰላም እናገኛለን በመካከላችን ይቺ አደይ ብትሄድልን መልካም ነው። እሷ ናት ትልቋ ችግራችን በማለት ለደፍ ትነግሯለች። አይ ፍቅር አደይ ስላንቺ ምን እንደምትል ባየሽ ነበር። ግን ለምንድን ነው እንደዚህ በመጥፎ ነገር የምታያት? ከእኔም ከአንቺም በላይ ንፁህ ሴት ናት በማለት ይመልስላታል ማለት ነው። በሌላ በኩል እዛ ቤት ለመሄድ ወደ እሱቅ ሄዳ እቃ ገዝታ ለእህቷ የሚያስፈልጋትን ነገር ይዛላት ትሄድ ለመሄድ ስትል ያ የአባቷ የክርስትና ልጅ ደመቀ ታገኘዋለች። ሰላም ይላትና ደመቀ ብለሽ አትጥርኝ ብሎ ይላታል። እሺ ታዲያ ማብዬ ልጥራህ በማለት ትጠራዋለች። ስለዚህ በከተማ በሚጠራው እንድትጠራው ነው እየፈለገው ማለት ነው። ከዛ መንገድ ላይ እየሄደች ማን ታገኘዋለች? ኤላን ታገኘዋለች። አደይ ብሎ እሰፍ ብሎ ሰላምታ ይለዋወጡና እህቴን ብርሃንን ህላይ ነው በማለት ትነግረዋለች የፍቅርንም መውደቅ ትነግረውና እና በጣም ይደነግጥና እንዴ መቼ ነው ይወደቀችው በማለት ወይንም ጎቷታሉ በማለት ነግሯት ነበረ። እህቷ ጋር ሄዳ ደስ ብሏት፣ ከእህቷ ጋር ሰላምታ እየተለዋወጡ ነበር። ባርኮቴና ዴቭ ደግሞ ደረጁ ላይ ቁጭ ብለው፣ አሁንም ስለ አደይ ዴቭ በጣም እየተጨነቀ ነው የሚያስበው እኔ ምን እንደማደርግ አላውቅም። ወደ ክላሷማ ሲሄድ ይብስብኛል ደግሞ ደስ ይለኛል፣ እንደማይሆን እኮ ልቤ ያውቀዋል በማለት ለባርኮቴ ይነግሯል። ባርኮቴም አንተ የሚሰማህን ያክል ሁሉ እኔም ይሰማኛል፣ ወዳታለሁኝ በማለት ይመልስለታል ለዴፍ። አሁን እሷ ወዳለችበት እንሄድና ብርሃንንም እንጠይቃት በማለት ወደ ኤላቤት ይሄዳሉ። ኤላ ቤት ሄደው ኤላ ምንድን ነበር እያላት ምግብ አቅርቢ ብሏት አደይን፣ እኔ ነኝ ወይ ተነስቼ ምግብ የማቀርበው በማለት ስትመልስለት ብርሃን እኔ አቀርባለሁ በማለት ተናግራ ነበር። አንቺ ስለ አመመሽ አረፍ በይ፣ እስከፈለግሽበት ጊዜ መቀመጥ ትችያለሽ ብሎ ነግሯታል። ምክንያቱም እኔ በጭራሽ ወደ እነ ፍቅር ቤት መመለስ አልፈልግም፣ እህቴም እንዴት እንደምትኖር አላውቅም በማለት እንዴትም እንደ ቻለ ቻት በማለት መልሳለታለች። እንደገና ደግሞ ስለ አደይ መልካምነት ስታወራ የወደፊት ህልምሽና ራእይሽ ምንድን ነው በማለት ኤላ ነግሯት ነበረ። ያንን ስታወራ እሷም እንደ እህቷ እንደ አደይ ነዋ መሆን የምትፈልገው በማለት ለኤላ ነግረው ነበር። ምግቡ ከእሷ ናት የሰራችውና ከቀረበ በኋላ ምግብሽ በጣም ነው የሚጣፍጠው፣ ለምን ከአደይ ጋር ተመካክራችሁ ምግብ ቤት አትከፍቱም በማለት ነግሯት ነበረ። ኤላ እጇን ሲያስታጥባት እንትና በቅናት በጣም ቅጥል ብላ ነበረ ሌዲያ። ምክንያቱም እንዴት ቆሞ እጇን ያስታጥባታል ባለ በማለት ባርኮቴና ህዴቭ ወደዛ ቤት ይመጣሉ። አደይና ብርሃን ተቃቅፈው እይ እያወሩ ያዩዋቸዋል። ይሳሳማሉ። ከብርሃን ጋር ተዛ እንዴ እንዴት ነሽ በማለት ህዴቭ ብሏት ነበር። ሁለቱ በኋላ ምግብ ላቀርብላችሁ ብላ ስለ ምግቤ መልካምነት ሁሉ ኤላ ነግሮኛልና ምግብ ላቀርብላችሁ በማለት ብርሃን ትናገራለች። ቆይ እኔ ነኝ የማቀርበው ብላ አደይ በኤላ ቤት እህቷ ብርሃን ያዘጋጀችውን ምግብ ልታቀርብላቸው ወደ ኪችን ገብታ ነበረ። አደይ የባርኮቴ አስተያየትና የእዴቭ አስተያየት የፍቅር አስተያየታቸው በጣም የተለየ ነበረ። ባርኮት ተከትሎ ገብቶ በሀሳብ ጭልጥ ብሎ ግድግዳ ተደግፎ ነበረ። ምክንያቱም የፍቅር ጥያቄውን እየጠየቀ የእሷ ምላሽ እንደ እህትሽ ነው የማይሽ የምትለኝ፣ ውሸትህን ነው አንተም ዴቭም ሁለታችሁም አንድ አይነት ናችሁ፣ ካጠገቤ ውጣልኝ፣ አይንህን እንደ ላኪ ነባር የሚለው ዞር ስትል ግድግዳ ተደግፏል። ባርኮቴ፣ ምን ሆነህ ነው? በሀሳብ ጭልጥ ብለሃል። ችግር አለ ወይ? ሰላም አይደለሁም ወይ? በማለት ትነግረዋለች። እሱ የፍቅር ጥያቄውን ጠይቋት ቢሆን በጣም ጥሩ ነበር ይወጣለት ነበረ። ከበዓል በኋላ እመለሳለሁ አሁን ልሄድ ነው በማለት ይመልስላታል። ስመለስ ምን ይዤልሽ ልምጣ በማለት ሲነግራት አንተ ብቻ በሰላም ናልኝ እንጂ ምንም አልፈልግም በማለት ለባርኮቴ እትነግረዋለች። መንገድ ላይ እህቷን ለመጠየቅ እየሄደች ያ ያጌታት ንጉሱ እተብየው በድጋሜ እጇን እጨብጧት ነበር አደን እሷ ምንድን ነበር እያለችው፣ አሁንም ካላረፍከኝ ለፖሊስ ተናግሬ አስይዘሃለሁ በማለት በጥፊ አጩለው እትሄዳለች ማለት ነው። ወደ ክላሷ ገብቶ እሷን ለማናገር እየፈለገው አፍቃሪዋ እዴቭ ደግሞ ክላሷ ስገባ ይበልጥ ደስ ይለኛል እንደማይሆንና እንደማይሳካ እኮ ልቤ ያውቀዋል ብሎ ለባርኮቴ የነግሮት ነበረ እየነካት የለበሰችውን ትንሽ ገለጥ እያደረገ እየነካት ነበረ ለመሳም ጠጋ ሲል እሷ ደንግጣ ብንን ብላ በጣም ጩኃበት ነበር። እና ዓይንህን እንዳላየው ከአጠገቤ ውጣልኝ ስትል እህቱ ሊዲያና ያቺ ነገረኛ ፍቅር እሳ ገብተው ነበረ። እነሱም ከወጡ በኋላ እሱም እንዲወጣ አድርጋ በሩን ዘግታ ነበረ። ተመልሳ ወደ እዛ ክላስ ፍቅር ገብታ ለምንድን ነው የምትጮሂበት በማለት ነግራት ነበረ። በሌላ በኩል ደግሞ የሊዲያ ክላሷ ሆና እየተንጨረጨረች ነበር። ምክንያቱም ብርሃን እዛ ክላስ ስለተቀመጠች ወይንም ኤላ ጋ ስለተቀመጠች በጣም ተናዳ ነበረ። ይቺ ብርሃን እያለች እየተቃጠለች ነበር በቅናት። ወደ ሳሎን ወደ ወንድሟና ወደ ፍቅር ጋር ባርኮት ጋር ስትመጣ አኩርፋለች። ምን ሆነሽ ነው በማለት ባርኮት ይጠይቃታል። ይቺ ብርሃን ናታ በማለት ትመልሳለች። ደግሞ ብርሃን ምን አጠፋች በማለት ባርኮት ይመልስላታል ማለት ነው። ይህ ጋ ስሟ ሲጠራ በጣም ደስ ብሏት ምንድን ነበር ያለችው? የተሰበረችው ፍቅር ተብዟ ተንኮለኛ ምን አደረጉ በማለት ስትመልስ አንቺ ደግሞ የተጋደምሽው ምን ሆነሽ ነው በማለት ሌዲያ እትናገራለች። ቅድም የብርሃንን መገኘት ደውለሽ ስትነግሪኝ ከደረጃ ላይ ወድቃ ተሰብራ ነው በማለት ወንድሟ ይነግራታል። እሰይ በማለት እትናገራለች። የታባሽ ስራሽ ነው ይገባሻል ብላ ለፍቅር ትነግራታለች። ይህንን የመሰለ ጮማ ወሬ ለምን ቶሎ አልነገርከኝም? ቪዲዮን ቲክቶክ ላይ ቦስተው ነበር በማለት ለወንድ ትናገራለች ማለት ነው። በስተመጨረሻ እንግዲህ ኤላም ወደዛ ቤት እየሄደ አደይ የአባቷ የክርስትና ልጅ ማለት ነው መንገድ ላይ እጥርቅም አድርጎታል። የያዘውን ስልክ ለመንጠቅ ይሆን ምንም የሚታወቀው ነገር ያልታወቀም ማለት ነው። ሊዲያ ወደ ቤት ስትገባ አይቶ፣ ያኛው ሲመለስ አይቶ ማለት ነው ይዞታል አግቶታል ማለት ነው። ፍቅር ወደ እዛ ቤት እገብታ ምንድን ነው እያደረገቻት፣ እንዴት እንደዛ ታደርጊያለሽ አንቺ ኤዴቭላይ ነው ወይ የምትጮህው በማለት ትዝ ትባታለች። ቅድም አይተሽ የለም ወይ ምን ሊያደርገኝ እንደሆነ ፍቅር በማለት እትናገራለች። እሱ ምንድን ነው ፍቅሩን አልመለሰችለትም። አደይ የሆነ የባለፈ ታሪኳን ምንም የምናውቀው ጉዳይ የለም። ለምን ያንን አንነግራትም የፍቅር ጥያቄ ለምን አትቀበልም? በማለት ባርኮች ተናግሮ ነበረ። ምክንያቱም እኛ ስላለፈው የህይወት ታሪኳ አጠይቅናትም የምናውቀው ጉዳይ የለም በማለት ይሄጋ የፍቅር ጥያቄ መቀበል አልፈለገችም። ስለዚህ እክላሷ እሲገባ በጣም ጩሀ እንዲወጣ ነው እያደረገችውና አንቺ ማነሽ በሱ ላይ የምትጮሂው? እሱ የኔና የኔ ብቻ ነው ሂዴፍ፣ በማለት ታንቃታለች ማለት ነው። ደግማ እንግዲህ ከአገተች በኋላ ከዛ ስትወጣላት ደግማ ደግሞ በቤተሰብ ገላት ነው አንቃታለች። ደፍዬን ብቻ ነው የማንም ሊሆን አይችልም በማለት እያሰቃየቻት የዛሬ ቪዲዮ እያልቃል ማለት ነው። የፍቅር የክፋቷ ጥግ እንደቀጠለ ነው። እንግዲህ የእሷ ልጅ መጨረሻ ምን እንደሚሆን እግዚአብሔር እያሳየን ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ፣ በያላችሁበት ሰላም ቆዩ።